ሀባብ ማሰላ እያለ ይሄን ይመስላል። አሁን ኦለዲ እየደረሰ ሀባብ ነው። አሁን ከአንድና ና ከሁለት ቀን በኋላ ተቆርጦ ይጫናል እንግዲህ። ይሄ ገላጣ የሆነው የሀባቡ ሀረግ ደርቆ ነው እንግዲህ። ሀረጉ የደረቀው ሀባብ በጣም ጥሩ ነው የሚሆነው። ግማሹ ቅጠሉን አላረገፈም። ቅጠሉ ማል እንግዲህ ያው የሚታዩ ሀባቦች እዛ አሉ እና በጥሩ ሁኔታ ነው እየደረሰው እንግዲህ ያው ሌባም እያጠቃ ነው። ከብትም ሰዎች ያስገቡ ናቸው ጥበቃ ሰራተኛ መድበም እንትን አይልም ያው በጣም ተቸግር ያለው ግን